አይገን ሲሪየስ እግዚአብሔርን አሁን ሁሉም ነገር ስለተስተካከለ ምንድን ነው ያለሽ ያለሽ? ሲጀመር ተያይዘሽ ምናምን እኮ ነው ያለሽው። ምንሽ ነው? መጀመሪያ ጊዜ ወይን በማቅረብ ከሀይሜ ጋር ከእኔ ጋር ምርጥ የፍቅር ጊዜ ማሳለፍ አለብሽ ብሎ እንግዲህ ሀይሜን የመጨረሻ አስደንግጧታል ማለት ነው። ፍጼና ሀብትሽ ደግሞ እንግዲህ ሙሽዬ ጋር ሄደው ብሮክ ሽምግልና ልኮናል ሽምግልና ተቀበይና ተብለው እንግዲህ የሙሽዬን መልስ ሰምታችኋል። ሚሊዮን እያጨናነቀችው የምትገኘው ደግሞ ሄሉ ናት ማለት ነው። ሄሉን እንግዲህ የሆነ ነገር ትታገሳለች። ታግሳ ታግሳ ግን እሷ ደግሞ ሲመጡባት ወይም ደግሞ በጣም ታግሳቸው ለምናቸው እምቢ ሲሏት እልካቸውን ታስጨርሳቸዋለች ማለት ነው። እና እንግዲህ በሰጠሁት ኮመንትም ብዙ ነገር ብላችሁኛል ማለት ነው። ምንም ማድረግ አልችልም። እኔ የተሰማኝ ነው የተናገርኩትና ሰላም ሰላም፣ ቤተሰብ እንዴት ናቸዋለሁ ሰላማችሁ ይዛበይ እያላችሁበት እያልኩ ወይም ውድ ቤተሰቦቼ በአዲስም ነገር መጥቻለሁ ማለት ነው። በመጀመሪያ በጨረቃዎች ማለት ነው ብሩክ እና ሀይሚ እንግዲህ አሪፍ ቪዲዮ ሰርተዋል። ብሩክ እንግዲህ መጠጥ ለመጀመሪያ ጊዜ እንጠጣ እያለ ሀይሚን ትንሽ አስደንግጧታል ማለት ነው። በዋናነት ግን ወደ ቤቱ እንደሚመለስ ነግሯታል። ሀይሚም ያስችልሃል እንዴ እንደፈለክ ትመልተ እንደፈለክ መሄድ አትችልም ብለዋለሽ ማለት ነው። ብሩክም እንግዲህ አሁን ኖርማል ነው ችግር የለውም ከሆነ ደግሞ አካባቢ ሽከራ ያለው በማለት ነገሮች ተስተካክለዋል ብለዋል። እንዲሁም ደግሞ በቅርቡ ከባባድ ፕሮግራሞች አሉ ብሏል። ይሄ ፕሮግራም የቤት ነው፣ የሶስት መቶ ሺህ ሰብስክራይብ ነው። በቃ ለመገመት ባይከብድም ግን ከበድ ያሉ ሰርፕራይዝ ይኖራሉ ብሏል። እኔ ቤቱን ነው የምገምት፣ ቤተሰብ እስኪ እናንተስ? ቤት ማለት የሪል ስቴት የተመዘገቡት ማለት ነው። እና ሜቢ ተሳክቶ ከሆነ ማለት ነው ቤታቸው ቢገቡ አብረው ደስ ይላል ማለት ነው፣ ወይም አንድ ግቢ ቢከራዩ ማለት ነው። ሲቀጥል ፍፄ እንግዲህ ፍፄና ሀብትሽ ሙሽ ይህን ትንሽ አስጨንቀውታል። ቡራ ሽምግልና ለሀይሚ ልኮናል ብለው እንዴ እኔ ጋ እኮ ሽምግልና አይመጣም ውክልናም አይቻልም፣ ሀይሚ ጋ ነው ሽምግልና መሄድ ያለበት ብላለች። ነገር ግን አሁን ቡራ ትንሽ ነው መስራት አለበት ብላለች ማለት ነው። እና ምክንያቱም ገና ሃያዎቹ እድሜ ነው ካገባም ሀብትሽ ነው መግባት ያለበት። ሽማግሌ ሲላክ ደግሞ እንደ መላኩ በስነ ስርዓት ነው መላክ ያለበት ብላ ትክክለኛውን መልስ በመስጠት ማለት ነው። ሀብትሽን እና ፍጼን በቃ አሺራን የለቀቀቻቸው ማለት ነው። ሙሽዬኮ በጣም ጎበዝ ናት። የመሬን ማለት ነው። በቃ ቀስ ያለች ደርባባ ነገራቶችን የምትመልሳቸው ደግሞ መሬት ሊጠብ ሂሉም እና ልካቸውን የነገራቸው ማለት ነው። ሽምግልና በወክልና የለም በስነ ስርዓት ነው ብላ ያው እንግዲህ፣ የሀይሚና የቦራ ትንሽ ቆየት እንደሚል ነው። ከሙሽ እየተረዳ ነው ማለት ነው። እና ሲቀጥል ደግሞ ሄሉ እንግዲህ እያንጫጫች ትገኛለች። ሄሉ በጣም ጎበዝ ናት። እንግዲህ ናሂ ነው ከናሂ ጀምረው በቃ የመጨረሻ የመጨረሻ ማለት ፍቅረኛዋ ያ በውጭ ሀገር የነበረው ታቁታላችሁና ከሱ ጀምሮ ማለት ነው። በጣም ታገሰች፣ በጣም ብዙ ነገር አለች። ከዛ በኋላም የተፈጠረውን እያያችሁ ነው። እና አሁን ደግሞ ያ ከሚባለው እንግዲህ ትናንትና ነው መጥቶ ብዙ በቃ ሰሞኑን እያያችሁ ነው አይደለ፣ በተለይ በተሰራው ቪዲዮ፣ በዛሬው የመጨረሻ እልኩን ነው ያስጨረሰችው። ምን አገባህ እኔ አዲስ ሕይወት ጀምሬያለሁ ብላ ሄሎ ለማቃጠል ማለት ነው። በቃ ክብሬትና ክብሬት ከተሰጣት ማለት ነው ለማቃጠል። የሚያናድዳትን በእጥፍ አድርጋ ነው የምትመልስ፣ እና የመጨረሻ ነው ያናደደችው። እንግዲህ ይሄ ነገር ይስተካከላል ብዬ አስባለሁ። ትክክለኛና እውነተኛ ፍቅር ካላቸው ከአጋ ማለት ነው እና ምክንያቱም አሁን ሶሻል ሚዲያ ላይ በጣም ከባድ ነው። ተጋብተው ሁላ እኮ የሚጣሉ የሚፋቱ አሉ እና ያም ሆነ ይህ ለማቃጠል ነው እንደዚህ የምታደርጋቸው ማለት ነው። በጣም ነው የምታናደዳቸው በጣም ማለት ነው እና እልካቸውን። አፍቃሪን የሚሉ ወንዶች ደግሞ አንዳንዴ ከሌላ ሰው ጋር ስትሆኑ ነው በቃ የሚናደዱት እና እንግዲህ ምንም ማድረግ አይቻልም። ትግስቱን ስጠን ነው እና ሄሉ በጣም ነው የምትገርመው የምሪን ማለት ነው። ምክንያቱም በቃ ጎበዝ ናት፣ ጠንካራ ናት፣ ችግሮችን ታልፋለች። ግን ታግሳ ታግዛ እሷ ደግሞ አትለቃቸውም ማለት ነው።